እሞታለሁ ብዬ ስባባ፣ ይኸው መስቀል ጠባ። ልጆችዬ፣ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መልካም በዓል ይሆንላችሁ። አመቶ ያንጣችሁ፣ አመቶ ያንጣችሁ። የዛሬ አበባዎች የነገ ፍሬዎች፣ መስከረም ሲጠባ ዮሃ በበይ ዮሃ በበይ ዮሃ በበይ ዮሃ በበይ ዩሃዩሃ ዩሃ በበዮሃ በበ ዮሃ በበይ ዩሃ ዩሃ በበ ዩሃ እስከረም ሲጠባ አደይ ሲፈነዳ እንኳን ዘመዱን ጠይቃል። ባዳ ተባረኩ፣ ብርኩኑ፣ እድሜ ይስጣችሁ፣ የዛሬ ዓመት ያድርሳችሁ። ልጆቹ ደጉ ተመንደጉ፣ አድጋችሁ እናት አባታችሁ የሚጠቅሙ ያድጋችሁ፣ አገራችሁን የሚጠቅሙ ያድጋችሁ፣ ተምራችሁ ይህችን አገር ተረክባችሁ እንድታስተዳድሩ ያድጋችሁ። በትምህርታችሁ ጎበዝ እንድትሆኑ ያርጋችሁ። ተባረኩ ብርኩኑ፣ እድሜ ጤና ይስጥልን፣ አገራችን ሰላም ያርግልን። ኑሩሉን፣ ልጆች እደጉልኝ፣ የዛሬ መት ያድርሰን በሰላም። ልጆችዬ ትላንትና እንግዲህ አንድ ላይ በመሆን ከልጆቹ ጋር ደመራ ሰርተን ደመራችንን ነገ እናቃጥላለን ተባብለን ተለያይተን ነበር። ዛሬ እንግዲህ በጠዋቱ ተገኝተን በምትመለከቱት ሁኔታ የደመራችንን ለኩሰናል። እንደምታዩት በጣም ሚያምር ነው። ልጆችዬ ደመራውን ደግሞ አባባ ለኩሰውልናል። ልጆች እንዴት ነው ይሁሃ ማለት ደመራ መለኮስ እንዴት ነበር? አሪፍ ነው። ወዳችሁታል? እሺ ልጆችዬ በዛሬው የመስቀል በዓል ልዩ ዝግጅታችን እንግዲህ በአካባቢያችን ትናንትና ደመራ ደምረን ነበር። ዛሬ ደግሞ በምትመለከቱት ሁኔታ ደመራችንን አቀጣጥለናል፣ ከልጆቹ ጋር አብረንም ጨፍረናል። ደመራውን ደግሞ አባባ ለኩሰውልናል ማለት ነው። ቀጣይ ደግሞ እንግዲህ ከልጆቹ ጋር የሚሆነው በቆሎ እንጠብሳለን፣ በቆሎችን እየበላን የምንጨዋወተው የሚሆነው ልጆችዬ፣ እናንተ የትም ሳትሄዱ በደንብ ተከታተሉ። ስሜ አሮን እያቸው ይባላል። እንኳን አደረሰ ስለ ብርሃነ መስቀል አሜን። የመስቀል በዓል እንዴት እያከበርክ ነው? በጥሩ ሁኔታ እያከበርኩ ነው። እሺ፣ ዛሬ የመስቀል በዓል ነው፣ ደመራ ለኮሰናል። አንተ ምን አደረግ? ጓደኞችን መጀመሪያ ጠራውና አብረን ደመራው ሲከታተል ከደመራው እሳት ለኮስንና በየቤቱ እንቆረቆባሽ፣ እንቆረቆባሽ እያልን ዞር እሺ ከአሁን በፊት እንዴት ነበር የምታከብረው? ከአሁን በፊት ከቤተሰቦቼ ጋር ነበረ የማከብረው። አሁን ግን ከጓደኞቼ ጋር እና ከአንቺ ጋር እያከበርኩ ነው። ከጓደኞቼ ጋር ስታከብር ምን ተሰማ? ምን የተለየ ነገር አገኘ? ደስታ ተሰምቶኛል። አሁንዬ፣ አቤት እንግዲህ ደመራ ችቦ ሰርተናል። ከዛ ደግሞ ደመራ አቃጥለናል። ከነዚህ ሁሉ በጣም የወደድከው በደንብ የተሳተፍከበት ከየትኛው ወደ ተሳትፏል? የትኛውን በጣም ወደዋል? ችቦ መስራቱን የወደድኩት እኔ በጣም ነው እየተሳተፍኩበት። ደመራውሳ እንዴት? ደመራው አሪፍ ነው። ልጆች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ከዚህ በኋላ ምንድን ነው የምናደርገው? ማሽላ መጥበስ፣ በቆሎ አዎ። በቆሎ አዘጋጅታል። በየቤቱ ነው በቆሎ የሚመጣ? አዎ እንተዋወቅ ማን ነው ስሜ? ቃል አብሮ ይባላል። ቃል አብሮ እንዴት ነው? እንኳን አደረሰ። እንኳን አብሮ አደረሰ። የመስቀል በዓል እንዴት እያከበርክ ነው? በጥሩ ሁኔታ እያከበርኩ ነው፣ እገኛለሁ። ቃል አብዬ! አቤት። ምን አደረክ ዛሬ? መስቀል በዓል እያከበርኩ ነው ልጆች ጋር። እንዴት ነው? ጠዋት ተነስቼ ጓደኞቼን ከጠረው በኋላ ደመራችን ከየቤቱ ይዘን መጠን ችቦ አብርተናል። ችቦ አብርታችኋል። ምን ተሰማ ደስ የሚል ቆይታ ነው። ከጓደኞቼ ጋር ምን ጨፈራቸው? ከጓደኞቼ ጋር እዮሃ አበባዬም እስከ ረምጠባዬ ሚለውን ብለን አላብረን። ደስ የሚል አከባበር ነው። በየቤቱ እየሄደ እዮሃ ስንል ነበረ፣ ቆረቆባሽም ስንል ነበረ። ደስ የሚል አከባበር ነው። ምን ማለት ነው? እንኳን አደረሳችሁ ማለት ነው። አሁን በፊት መስቀልን ሳከብር ከቤተሰቦች ጋርም አከብራለሁ፣ ግን የማይረሰው ደግሞ ጓደኞች ጋር አከብር ነበረ። የዛሬው ግን ሁላችንም ተሰብስበን በአንድ ቦታ ላይ አክብረኗል። ልጆች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መልካም በዓል ልጆች። አቤት! አሁን እንግዲህ ደመራችን ተቃጥሎ ወድቋል። እሳት አግኝተናል ማለት ነው አይደል? ከሰልም እሳትም ወጥቶታልና በቆሎአችንን በየቤታችን አምጣና መጥበስ እንጀምር። አዎ። እሺ፣ እሺ እንግዲህ እነዚህ ልጆች ደመራችን ላይ በቆሎ ለመጥበስ በየቤታቸው በምትመለከቱት ሁኔታ በቆሏቸውን ይዘው መጥተዋል። አሁን በቆሏችን ጠብሰን ልንቀምስ ነው፣ እሸት ልንቀምስ ነው ማለት ነው። እናንተ በደንብ ተከታተሉ ልጆች

እንግዲህ በቆሏችን እየደረሰ ነው። አንዱን ደርሶ ለልጆቹ አካፍያለሁ። ደመራችን አቃጥለን የመስቀል በዓልን በዚህ መልኩ አክብረናል ማለት ነው። በቆሎም ቀምሰናል አለ። አሁን የሚቀረን ምንድን ነው? የመስቀል በዓል ስለሆነ ምን ይደረጋል? መጨረሻ ላይ ደመራው ተቃጥሎ ሲያበቃ ምን ይደረጋል? መስቀል ግንባር ላይ ይደረጋል። ስለዚ አሁን ቀሳርገን ግንባራችን ላይ እንዳያርገን መስቀል እንሰራለን።